በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ ብለን የሕፃኑ የቅዱስ ቂርቆስና የእናቱ የኢየሉጣን ታሪክ እንጀምራለን። በዚች በ15 ቀን ሰማዕቱ ሕፃን ቂርቆስ ነው። ታሪኩም ምንድ ነው? አባቱ ቆዝሞስ፣ እናቱ እየሉጣ ይባላሉ። እስክንድሮስ በነገሰ ጊዜ ክርስቲያኖችን እያስካደ ጣዖትን ያስመልካቸው ነበር። ኢየሉጣም ያን ጊዜ ንጉሱን በመፍራት ሕፃን ቂርቆስን ይዛ ከሮም ከተማ ተሰዳ ጠርሴስ በምትባል ሀገር በዚያ ተቀመጠች። የወንጌሉን ቃል በማሰብ ከዚያች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እውነት እላችኋለሁ የሰው ልጅ እስኪበጣ ድረስ የእስራኤልን ከተሞች አይፈጸሙም፣ እንዳለ የማቴዎስ ወንጌል ምዕራፍ 10 ከቁጥር 23። የንጉሱ ሰራዊቶችም ሲዘዋወሩ እያሉ አገኟትና አንገቷን ይዘው ወደ ንጉሱ አቀረቧት። ንጉሱም ከወዴት መጣሽ አላት። እርሷም አገሬ አንጌቤን ነው። አንተን በመፍራት ወደዚያ ተሰደድኩ። ስሜ እየሉጣ ነው አለችው። አሁንም የሚሻለሽን ምረጪ አላት። መኮንኑም ጽኑ ስቃይን እንድትሰቃይ መስዋዕትን ለአማልክቶቼ አቅርቤ አላት። እየሉጣም ዕድሜው ሶስት ዓመት የሆነ ሕፃን ልጅ አለኝ አለች። እሷም እርሱን አስመጣው አለችው። መኮንኑም ሕፃን ከሆነስ ያምንልኛል ብሎ ደስ አለውና እንዲያመጡት አዘዘ። ሕፃን ቂርቆስን ይዘው ወደ መኮንኑ ወሰዱት። ደስ የምትል ሕፃን ሰላምታ ይገባሃል አለው። እኔ ደስተኛ ነኝ፣ ለአንተ ግን ደስታ የለህም። እግዚአብሔር ለዝንጎዎች ደስታ የላቸውም ብሏልና አለው። መኮንኑም እጅግ ተቆጣና፣ ስምህ ማን ነው? አለው። ሕፃኑ ቅዱስ ቂርቆስም ስሜ ክርስቲያን ነው፣ እናቴ የሰየመችኝ ቂርቆስ ነው አለው። መኮንኑም ቂርቆስን ለአማልክት ሰዋ፣ ስታድግ እሾ መሃለሁ አለው። ቂርቆስም የሰይጣን መልእክተኛ ከኔ ራቅ አለው። መኮነኑም ተቆጣ። ደሙ እንደ ውሃ እስከሚፈስ ድረስ ቆዳውን እንዲገፉት አዘዘ። ገፈፉትም። እየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። መኮንኑ ጨውና ሰናፍጭ በኢየሉጣና በቂርቆስ አፍንጫ እንዲከተትባቸው አዘዘ። እንደ ታዘዙም አደረጉባቸው። ቂርቆስም እንደ ማርና ስኳር ጣፈጠን አለ። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች፣ እንደ ርግብ የዋሆች ሁኑ። ከክፉዎች ሰዎች ተጠበቁ፣ ወደ አደባባዮች አሳልፈው ይሰጧችኋልና፣ በምኩራቦቻቸው ይገርፏችኋልና እንዳለ ማቴዎስ ምዕራፍ 10 ከቁጥር 16 መኮንኑም ቢያፍር የቂርቆስን ምላስ አስቆረጠው። ዳግመኛም በትልቅ ጋን ውሃ አፍልተው ቂርቆስና እየሉጣን እንዲጨምሯቸው አዘዘ። እየሉጣም ማይታ ፈራች። ቂርቆስም ወደ እግዚአብሔር ጸለየላት። አምላካዊ ኃይል አደረባትና ከልጇ ጋር ወደ ጋኑ ገባች። የጋኑም ውሃ ሲፈላ እንደ መብረቅ ነጎድጓድ ነበረ። መልአኩ ቅዱስ ገብርኤል ፈጥኖ ደረሰና እንደ ውርጭ ቀዝቃዛ አደረገው። ምንም ሳይነካቸው በሕይወት ወጡ። በራሳችን ላይ ሰውን አስጫንክ፣ በእሳትና በውሃ መካከል አሳለፍከን፣ ወደ እረፍትም አወጣህን እንዳለ ቅዱስ ዳዊት መዝሙር 65 ከቁጥር 12። ዳግመኛ ራሳቸውን ቆዳቸውን እንዲገፏቸው የእሳት ፍምን እንዲደረግባቸው ችንካርንም አሰርቶ ቂርቆስን ከትከሻ እስከ ተረከዙ ድረስ ቸነከሩት። የሉጣንም ጥቷን ቸንክረዋታል። መልአኩ እንዲሁ መጥቶ አዳናቸው። ለእስክንድሮስም ማሸነፍ ተሳነው። በሰይፍ ቸብቸቧቸውን አስቈረጠ። እስመ በእንቲአኹ ይቀትሉነ ኵሎ አሚረ ወኮነ ከመ አባግዕ ዘይጠብሑ እንዳለ ቅዱስ ዳዊት መዝሙር አርባ ያን ጊዜ መድኃኒታችን ክርስቶስ ከአእላፍ መላእክት ጋር ወረደና ቅዱስ ቂርቆስንም የምትሻውን ለምነኝ አለው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ቅዱስ ዳዊት መዝሙር 115 ከቁጥር 5። ቂርቆስም ስሜን ለሚጠሩ መታሰቢያዬን ለሚያደርግ የፈለገውን ስጠው አለው። መድኃኒታችን ኢየሱስ ክርስቶስም የለመንከኝን እሰጠሃለሁ ያንተ ጽላት ባለበት ቦታ ረሃብ፣ ቸነፈር፣ ድርቅ፣ መቅሰፍት አይኖርም አለ። በቃል ኪዳንህ ይድናሉና አንተም በቀኝ ትኖራለህ አለ። ደግሞም ስጋህንም ኤልያስ ባረገበት ሰረገላ አሳርገዋለሁ አለው! እግዚአብሔር ይርእየኒ ይሬየኒ ዋልቦ ዘይሃጣኒ ውስተ ወስተብኤር ስዑር ህየ ያኀድረኒ እንዳለ መዝሙረኛው ዳዊት መዝሙር 22። ቂርቆስም ደስ ተሰኘ። ከዚህ በኋላ በሌሊት እኩሌታ ከእናቱ ጋር አንገቱ ተቆርጦ ነብሶቻቸው በክብር አረጉ። ጸሎታቸውና በረከታቸው አማላጅነታቸው ከእኛ ጋር ትሆን። በሁለተኛነት የምናከብረው በዓላችንም ቅዱስ ሚናስ ነው። ታሪኩም እንዲህ ነው፤ የአባቱ ስም አውክሲዮስ ይባላል። አገረ ገዢ ነበር። ልጅም አልነበራቸውም። ሚስቱም ከእመቤታችን ከመቤታችን ከቅድስት ድንግል ማርያም ቤተ ክርስቲያን ገብታ የተባረከ ልጅ ይሰጣት ዘንድ ከማርያም ስዕል ፊት ቁማ አለቀሰች። ከዚህ በኋላ እግዚአብሔር ልመናዋን ሰምቶ ይህን የተባረከ ልጅ ሰጣት። የእመቤታችን ስዕልም በሰው አንደበት ሚናስ ብላ ተናግራ ሰየመችው። እናትና አባቱም ሚናስ ብለው ሰየሙት። ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። አስራ ሁለት ዓመትም ሲሆነው እናትና አባቱ አረፉ። ሚናስም ብቻውን ቀረ። ሚናስንም በአባቱ ፈንታ አነገሱት። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሹመቱን ትቶ ገዳም ገባ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ደግሞም ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ መቶ እጥፍ ዋጋ ያገኛል ያለውን የወንጌል ቃል በማሰብ የማቴዎስ ወንጌል ምዕራፍ 19 ከቁጥር 29። ብፁዓን እለ ይሰደዱ በእንተ ጽድቅ እስመሎሙ ይእቲ መንግሥተ ሰማያት። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱናትና እንዳለ የማቴዎስ ወንጌል ምዕራፍ አምስት ከቁጥር አስር ታላቅ ተጋሎን እየተጋደለ ብዙ ዘመናትን ኖረ። በአንዲት ዕለትም ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጇቸው አየ። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰባቱ ሰማያት ተከፍተው የሥላሴን አንድነትና ሦስትነት በመንፈስ ቅዱስ እንዳየ በእስጢፋኖስም ላይ መንፈስ ቅዱስ መላ፣ ወደ ሰማይም ተመለከተ የእግዚአብሔርን ክብር ኢየሱስንም በእግዚአብሔር በቀኝ ቆሞ አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ እንዳለ ግብረ ሐዋርያት ምዕራፍ 7 ከቁጥር 55 በጌታችን በኢየሱስ ክርስቶስም ታመነ። ዲዮቅልጥያኖስም አባባለው ባልሰማውም ጊዜ ጽኑ ሥቃዬንም አሰቃየው። እኔ ፈጽሜ ግዳዜን ጨርሻ አለው። የማርፍበት ዕድሜም ደርሷል። መልካሙ እንገድን ተጋድያ አለው። ሩጫዬንም ጨርሻ አለው። ሃይማኖቴንም ጠብቅ ያለው። እንግዲህስ የጽድቅ አክሊል ይቆየልኝ እንዳለ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር ሰባት ራሱንም አስቆረጠው የሰማዕትነትን አክሊል ተቀበለ። የቅዱስ ሚናስንም ሥጋ ወደ እሳት አስጣለው እሳትም አልነካውም ነበር። ቅዱሳንም የሚናስን ሥጋ በክቡር ገነዙት። የስደት ወራት እስኪያልፍ ድረስ በአማረ ቦታ ኖሩት። በዚያ ሞራት የቀሩት ሰዎች ወሰዱት። አምስቱ ሀገሮች ሲዘምቱ የቅዱስ ሚናስን ስጋ ይረዳቸው ዘንድ በመርከብ ከባህር ይዘውት ገቡ። በመርከብ ውስጥም ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል ያሉ አውሬዎች ከባህር ወጡና የቅዱስ ሚናስን ስጋ ይበሉት አንገታቸውን ዘረጉ። ከቅዱስ ሚናስ ስጋ እሳት ወጥታ አቃጥላቸዋለች። ወደ እስክንድሪያ አገርም ደርሰው ሲመለሱ የቅዱስ ሚናስን ስጋ በግመል ጭነው ሊወስዱ ግመሉም አልነሳም አለ። አብስተውም ደበደቡት አልተንቀሳቀሰምም ነበር። የጻድቅ ሰው ጸሎቱ ኃይልን ታደርጋለችና እንዳለ የያይቆብ ሐዋርያ ምዕራፍ 5 ከቁጥር 13 እንዲሁም ምዕራፍ 16 ከቁጥር 19። ህዝቡም ያም ቦታ እግዚአብሔር የፈቀደለት መሆኑን አወቁ። በዚያም ቀበሩት። ቤታችን በበግ እስከተገለጠ ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተክርስቲያን በሰኔ 15 ቀን ተጽፏል። የቅዱስ ሚናት ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ትሆን። ህሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች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 ወለመስቀሉ ክቡር ይቆየን።